ተስፋ ሊያስቆርጣችሁ ብዙ ጣረ፣ አልተሳካለትም። አሉታዊነትን፣ የጥርጣሬ ቃላቶቹንና ርግማኑን ሁሉ በእናንተ ላይ ላከ። ነገር ግን ይህን ልብ አድርጉ። እርሱ በዚያው ቅጽበት ተሸንፏል፣ በልዑል እግዚአብሔር ኃይል ድል ተመቷል። አዎ ጠላቶቻችን ሰዎች አይደሉም። ጠላታችንን በትክክል ማወቅ ይኖርብናል! የሞከሩትን ዘዴ ሁሉ ተጠቅመው ሊጥሏችሁ ቢሹም እናንተ ግን በእግዚአብሔር ቸርነት ጸንጣችሁ ቆማችኋል። አሁንም አንድ እርምጃ ወደፊት እየተጓዛችሁ ነው። አሁንም ከፍ ከፍ እያላችሁ ነው። ከሁሉም በላይ በነፍሳችሁ ከፍ ብላችሁ እየታያችሁ ነው። በድጋሚ ይህን ልብ አድርጉ። ይህ ገና ጅማሬ ነው። ጠላት እድገትህን ሊገታ፣ ጉዞህን ሊያደናቅፍ እንደሚችል አስቦ ነበር። እውነታው ግን አንተ ገና ከጅምሩ በልዑል እግዚአብሔር ፈቃድ ልታሸነፍ የተመረጥክነ! ያገኙትን የጥንቆላ አይነት ሁሉ የክፉ መንፈስ ኃይሉ ሁሉ የመርገምን አይነት ሁሉ በአንተ ላይ ወረወሩ። እውነታው ግን አንዳቸውም በአንተ ላይ ስልጣን የላቸውም። አንቺም በመለኮታዊ ጥበቃ ስር ነሽ፣ የድንግል ማርያም ልጅ ከአንቺ ጋር ነው። የእነርሱ ክፉ ሐሳብ ምናልባት የአንቺን ከባቢ አየር ነክቶ ሊሆን ይችላል ነገር ግን መቼም ቢሆን ነፍስሽን መንፈስሽን ፈጽሞ አይነካትም። አንቺ ለዚህ ተፈጥረሻልና፣ በብርሃን ተከበሻል፣ በልዑል እግዚአብሔር ምቻርነት የተጋረድሽ ነሽ። በአንች በአንቺ ላይ የተሰራ የጠላት መሳሪያ ሁሉ አይከናወንም ይላልና ቅዱስ ቃሉ ኢሳይያስ 54 ቁጥር 17። ይህ ደግሞ እውነት ነው። ከጀርባህ አሙህ የሌለ ታሪክ ፈጠሩ ስምህን አጠለሹ፣ ማንነትህን ሊገድሉ ሞከሩ። ከንቱ እንደሆንክ እንድታምን ፈለጉ፣ ራስህን እንደ ትንሽ ነገር እንድታይ ተመኙ። አንተ ግን በልብህ የተሻለውን ታደርግ የሚበጀውንም የምታውቅ ነበር። አንተ የእግዚአብሔር ድንቅ ሥራ ነህ፣ በምድር ላይ የምትመላለስ የሰማያዊውን ንጉሥ ልጅ ነህ! አንተ በሟች ሰዎች ሊሰረዝ የማይችል ታላቅ ተልእኮ የተሰጠህ የተመረጥክ ዕቃ ነህ። የሕይወትህን ጉዞ ስትመለከት ተስፋ መቁረጥ ለአንተ አማራጭ ሆኖ የቀረበ ነገር ነበር። በመከራ እሳት ውስጥ ተፈትነህ ተቀረጽክ። ጠባሳዎችህ ያን ታሪክ ይናገራሉ። የጽናት ታሪክ፣ የተጋዳይነት ታሪክ፣ ሕይወትህ እንዳያሸንፈው እምቢ ያለ ሰው ታሪክ የወረወሩ ብህ ስድብ ሁሉ መወጣጫ ድንጋይ ሆነልህ። ትችታቸው ሁሉ ነዳጅ ሆነ። ሊቀብሩህ የሞከሩ መስሏቸው ነበር፣ እነርሱ ግን በእውነት በለም መሬት ላይ ዘርተውሃል። ቅናት ዓይናቸውን አሳወራቸው፣ ምቀኝነትም በላቸው። እንዳንተ ያለ ሰው ይህን ሁሉ ችግር አልፎና ጸንቶ በኃይልና በሕይወት እንዴት እንደቀጠለ ሊረዱ አልቻሉም። ጽናትህን አቃለሉ። ወጥነትና ጽናት የማይቻለውን እንደሚያሸንፍ አላወቁም ነበር። በራስ መተማመንህ አስቆጣቸው። ይህ እምነት የሁሉም ተአምር መሰረት መሆኑን አላስተዋሉም። አንተ ሳታውቅ እንኳን ከአንተ ጋር ይወዳደሩ ነበር። በአንተ ጉዳይ ተጠመዱ። እያንዳንዱን እንቅስቃሴህን ይከታተሉ ነበር። በችግርና በዕጦት የተሞላ አስተሳሰባቸው የአንተን በራስ መተማመን ሊቋቋም አልቻለም። ያጡት ገንዘብ አልነበረም የቀና ልብ እንጂ። የአንተ መነሳት የእነርሱ መውደቅ መሰላቸው። የእግዚአብሔር የጸጋው ባለ ጠግነት ግን ወሰን የለውም። ለሁሉም በቂ ነበር። የአንተ ብርሃን የእነርሱ ሰውነት አያደበዝዝም ነበር ብርሃናቸውን ተወዳጅ ያደርገው ነበር እንጂ። ተስፋ እንድትቆርጥ ሊሰድቡህ ሞከሩ። ችላ አሉህ። አልቀበልህም አሉህ። በየደረጃው አሳነሱህ። አዎ ጎድተውህ ነበር። ብቸኝነት ነበር ነገሩ። በእውነትም ግራ የሚያጋባ ነበር። አንተ ግን መራመድህን ቀጠልክ። መገንባትህን ቀጠልክ። መጸለይህን ቀጠልክ። ከቅዱሳኑ ጋር መተባበርን መረጥክ። መማርህን ቀጠልክ። እና አሁንም አለህ። አሁንም ጸንተህ ቆመሃል። በፈጣሪ ጥበቃ ተከልለህ አሁንም እየተራመድክ ነው። ነገር ግን እነርሱ የዘሩትን ያጭዳሉ። ክፋትን ከመረጡ የዘሩትን ክፋት ይሰበስባሉ። ያ ክፋት ወደ እነርሱ መመለሱ አይቀርም። ድንጋይ በወረወሩ ጊዜ እነዚያ ድንጋዮች ተመልሰው ይመቷቸዋል። አንተ ልትዋጋቸው አያስፈልግህም። ልትረግማቸው አያስፈልግህም። ልብህን ንጹሕ አድርገህ ጠብቅ። ከዓላማህ ሕግ ጋር ተጣበቅ። ልዑል እግዚአብሔርም እየቀረውን ሁሉ እርሱ ይፈጽማል። ነገራቸውን ስላልተቀበልክ ደካማ እንደሆንክ አሰቡ። ዝምታ ሽንፈትህ እንደሆነ ገመቱ። ዝምታ ግን መንፈሳዊ ስልት ነበር። ዝምታህ ጥንካሬህ ነበር። አንተ በጉዞህ ላይ ትኩረት ስታደርግ እነርሱ በአንተ ላይ ትኩረት በማድረግ ተጠምደው ነበር። እናም የሚመጣው መዳን በውድድሩ ለጨዋው አይደለም በእምነት ጸንቶ ለሚቆየው እንጂ። አንተ በልዑሉ ተወዳጅ ስለሆንክ በእውነትም የተለየህ ነህ። እንቅፋቶችህ ለመልካም የተዘጋጁ ናቸው። መዘግየቶችህም መለኮታዊ ቀጠሮች ይሆኑሃል። ለጉዳትህ የታሰበው ሁሉ ለመልካም መለወጡም አይቀርም። ወደፊት መጓዝህን ቀጥል። ብርሃንህን ማብራትህን ቀጥል። ውጊያው በእውነት ተደምድሟል። በእግዚአብሔር ኃይል አሸናፊነትም ታውጇል። ስትወድቅ ሳቁብህ፣ ሳይሳካ ሲቀር ደስታቸውን አከበሩ። ሊያፌዙብህ ሌሎችን ሰበሰቡ። ነገር ግን ውድቀትህ አንተን የሚያለመልም ማዳበሪያህ እንደነበር አላወቁም። እያንዳንዱ ውድቀት ትምህርት ነበር። እያንዳንዱ የልብ ስብራት የመገንቢያ ጡብ ነበር። መቼም እየተሸነፍክ አልነበርክም፣ እየተማርክና እያደግክ እንጂ። አሁን ሚዛኑ ይገለበጣል። አሁን ከፍታው እየመጣ ነው። አሁን በሮቹ እየተከፈቱ ነው። እነርሱም ይህን ከማየት ውጪ ሌላ ምርጫ አይኖራቸውም። ስትነሳ ያያሉ፣ ሲሳካልህ በእውነት ይመለከታሉ። ብርሃንህ በኃይል ሲያበራ እግዚአብሔር ሁሉን ቻይ እንደሆነም በትክክል ይመለከታሉ። አንተ ሕማምን ወደ ኃይል እየቀየርክነ፣ አንተ መገፋትን ወደ አዲስ አቅጣጫ ያስተካከልክነ። አንተ ፈጣሪ በአውሉ ነፋስ ውስጥ ያሳለፈህ ነህ። ወደ ላይ ፈጣሪ ወደ አዘጋጀልህ ስፍራ እየወጣህ ነው። የእንባህን ሁሉ እንቅልፍ አልባ ሌሊቶችን ሁሉ ያልታዩ ስቃዮችህን ፍሬ ሁሉ የምታጭድበት ወቅት እየመጣ ነው ተስፋ ባለ መቁረጥህ ምን እንደሚሆን ልታይ ነው የቃላቸውን ፍሬ ይበላሉ በእያንዳንዱ ሴራቸው ይጸጸታሉ ከእግዚአብሔር ተወዳጅ ጋር እንደተዋጉ ይገነዘባሉ በህይወትህ ላይ ምንም አይነት ስርዓት ምንም አይነት ጠላት የልዑል እግዚአብሔርን እቅድ ሊያፈርስ እንደማይችልም በትክክል ይረዳሉ። ሊቀብሩህ ሞከሩ፣ አንተ ግን ዘር ነበርክ። ሊገድቡህ ሞከሩ፣ አንተ ግን ወንዝ ነበርክ። ሊያጉሩህም ሞከሩ፣ አንተ ግን ለመብረር የተፈጠርክ ንስር ነበርክ። ሊረግሙህ ሞከሩ፣ አንተ ግን ለብዙዎች እንኳን መትረፍ የምትችል በረከት ነበርክ። ሁሌም ቢሆን የድንግል ማርያም ልጅ ከአንተ ጋር ነበር። የእነርሱ አሉታዊነት የራሳቸው አጥፊ ነው። አንተን ለማቆም ያላቸው አባዜ ከራሳቸው እድገት ያወጣቸዋል። እነርሱ ሲቀኑብህ በበረከታቸው ላይ ክፉ ዘርን እየዘሩ እንደሆነ አልተረዱም። አንተ ወደ ታላቁ ድል መሸጋገርህ አይቀርም። ባልተጠበቀው ተአምራት ትጎበኛለ። ምናልባትም ያልጠየከው ከምናብህ በላይ የሆነ በረከት ይጠብቅሃል። የጸለይከውን ሕይወት ልትኖር ነውና ተዘጋጅ። ራስህን ቀና አድርግ፣ በእምነት ጽና፣ በዓላማህ ላይ አተኩር፣ አመስጋኝ ሁን። ምክንያቱም የሚመጣልህ በረከት ያለፍክበትን መከራ ዋጋቢስ የሚያረግና የሚያስረሳ ነው። ድል ያንተ ነው። ከፈጣሪ የተሰጠህን በረከት ማንም ሊያስቆመው አይችልም። ልዑል እግዚአብሔር አምላኬ ሆይ ዛሬ በሕይወቴ ላይ ስላደረግክልኝ መለኮታዊ ጥበቃ አመሰግነሃለሁ። ከሚታየውና ከማይታየው ጥቃት ሁሉ ስለጋረድከኝ አመሰግነሃለሁ። መጠጊያዬና ምሽጌ የምታመንብህ አምላኬ ስለሆንክ አመሰግነሃለሁ። የቅዱሳኑ ሁሉ አምላክ፣ የድንግል ማርያም ልጅ ጌታዬ ሆይ ሸክሜን ሁሉ፣ ጭንቀቴን ሁሉ፣ የምጋፈጣቸውን ውጊያዎች ሁሉ በፊትህ አቀርባለሁ ተጋድሎዎችን በእጅህ አሳልፌ እሰጣለሁ። አንተ ስለ እኔ እንደምትዋጋና መቼም እንደማትሸነፍ አውቃለሁና አንተ ከኔ ጋር እንደሆንክ ስለማውቀ በልብ በሙሉነት መላለሳለሁ። አምላኬ ሆይ አበርታኝ፣ በዓላማዬ ጸንቼ እንድቆም እርዳኝ። ጉዞ ከባድ ቢመስልም ከፍ ከፍ ማለቴን እንድቀጥል ጽናትህን ስጠኝ። ለታላቅነትና ለዘለ ዓለማዊ ሕይወት እንደመረጥከኝ በየዕለቱ አስታውሰኝ አስተውሰኝ። አምላኬ ሆይ ልቤን ከቂምና ከቁጣ ጠብቅልኝ። ክፉን በክፉ እንዳልመልስ፣ ነገር ግን ክፉን በመልካም እንዳሸንፈ እርዳኝ። ልቤን ንጹሕ እንዳደርግና አእምሮዬ ባንተ ላይ እንዲያተኩረ እርዳኝ። ጌታዬ ሆይ እያንዳንዱን እርግማን ወደ በረከት እንድትለውጥልኝ እለምንሃለሁ። እያንዳንዱን ጥቃት ወደ እድገት ለውጥልኝ። ለጉዳቴ የታሰበውን ሁሉ ለመልካም እንዲሰራ አድርግልኝ። ጠላቶቼን አስብልኝ። ከቅናትና ከምቀኝነት እንዲፈወሱና ነፃ እንዲወጡ እርዳቸው። ፍቅርህ ልባቸውን እንዲነካና በአንተ ሰላም እንዲያገኙ እርዳ። በእኛ ላይ የተሰራ የጦር መሳሪያ ሁሉ ከቶ አይከናወንም። በእኛ ላይ በሐሰት የሚመሰክርም ምላስ ሁሉ ይፈረድበታል። በሚወደን በጌታችን በመድኃኒታችን በኢየሱስ ክርስቶስ ከድል አድራጊዎች በላይ ከፍ እንላለን። አምላካችን ሆይ በሰማያዊ እርስት ከቅዱሳንህ ጋር ታኖረን ዘንድ አንተንም በማመስገን ለዘላለም ታኖረን ዘንድ እንለምንሃለን። ምስጋና ይሁን አንድ አምላክ ለሚሆን ለአብ፣ ለወልድ፣ ለመንፈስ ቅዱስ ዛሬም፣ ዘወትርም እስከ ዘለዓለሙም አሜን።